ጤናና ሰላማችሁን ፈጣሪ አብዝቶ ይስጣችሁ። ይህ አወል ስሪንቃ የግብርና ፕሮግራም ነው። ባለፈው ስለ ቃሪያ አመራረት እንዴት እናመርታለን የሚፈልገውን ነገር በአጠቃላይ የአየር ንብረቱ ጋር ተያይዞ ብዙ ለማለት ሞክረናል። ዛሬ ደግሞ ከዛ በሁለተኛ ክፍል ነው። ቃሪያ ስናመርት የሚያጋጥሙን የተለያዩ በሽታዎች አሉ፣ ተባዮችም አሉ። ዛሬ ግን በጣም ወሳኝ የሆኑ ኢምፖርታንት ዲዚዝ ይባላሉ። ኢምፖርታንት ዲዚዝ ማለት ጉዳታቸው የሚሰማን ለልማቱ እንቅፋት የሆኑ ትኩረት ልናደርግባቸው የሚገባን በሽታዎች ኢምፖርታንት ዲዚዝ ተብሎ ይጠራሉና ለቃሪያ ልማት ትልቅ ተጽዕኖ የሚፈጥሩ አሉታዊ ተጽዕኖ የሚፈጥሩ ዋና ዋና የሚባሉ በተለይ በእኛ ሀገር የሚታወቁ በሽታዎችን ነው ዛሬ ባስተዋውቃችሁ ወይም በእነሱ ዙሪያ ግንዛቤ ለመፍጠር የምሞክረው የቃሪያ ወይም የበርበሬ ልማት ወይም ኢንቨስትመንት ምርት ላይ በከፍተኛ ደረጃ ማነቆ የሆኑት በሽታዎች የትኞቹ ናቸው? ዋነኛ መገለጫቸውስ ምንድን ነው? መከላከያ መንገዳቸውስ የሚለውን የሚመልስ ነው ዛሬ። ለቃሪያ ልማት ወይም ኢንቨስትመንት ምርታማ ወይም ውጤታማ እንዳንሆን ከሚያደርጉን ውስጥ ዋነኛው የቃሪያ በሽታና ተባይ ችግር ነው። እንደሚታወቀው ቃሪያ ለበሽታና ተባይ በጣም ተጋላጭ ስለሆነ ችላ ካልነው የምርት መጠንና ጥራት ላይ በከፍተኛ ደረጃ ይቀንስብናል። ስለሆነም በዚህ ፕሮግራም በተለይም በአገራችን ዋነኛ የተባሉትን የቃሪያ በሽታዎችን እናያለን። አንድ ፉዛሬም ዊልት ይህ በሽታ አፈር ውስጥ ባለ ወይም በሚኖር ፈንገስ አማካኝነት የሚከሰት በሽታ ነው። ይህንን በሽታ ችላ ካልነው እስከ 80 ፐርሰንት የምርት ኪሳራ ሊያደርስብን ይችላል። ዋነኛ መገለጫው በሽታውን የሚያስተላልፈው ፈንገስ በአፈር ውስጥ ነው የሚኖረው። በከፍተኛ ደረጃ በመስኖ አማካይነት ሊስፋፋ ይችላል። በአግባቡ ውሃ የማይፋሰስበት ወይም ውሃ የሚቋጥር መሬት ያባብሰዋል። ምልክቶቹን ስናይ ዋነኛ ምልክቶቹ ችግሩ የሚጀምረው ከስሩ ነው። ይህም ስሩን ፈንገሱ ያጠቋል። በዚህም ምክንያት ውሃ የሚመላለስበትን ሂደት ወይም መስመር ያስተጓጉላል። ይህ ደግሞ የሰብሉን ማጠውለግንና መድረቅን ያስከትላል። መጠውለግ ከጀመረ በኋላ ቅጠሉ ቢጫ ሆኖ ይራገፋል። የመጠውለግ ምልክት ያየንበትን ሰብል ነቅለን ግንዱን ሰንጥቀን ብናየው ቡናማ ወይም ጠቆር ያለ ይሆናል። መከላከያ መንገዱን ስናይ በሽታው አፈር ወለድ ከመሆኑ አኳያ የመጀመሪያው ሰብል ፈረቃ ማካሄድ ያስፈልጋል። ይህን ስናስብ ግን ትኩረት ማድረግ ያለብን ከቃሪያ ጋር ተመሳሳይ ቤተሰብ ያላቸውን ሰብሎችን ታሳቢ ማድረግ አለብን። ይህም ማለት ቃሪያ ከመትከላችን በፊት ባለው አመት ላይ ቲማቲም፣ ድንች፣ ኩከምበር በሚባል ማለት በኤግ ፕላንት ሚጥሚጣ የመሳሰሉት ይሄ ምንድነው፣ በሶላናሼ በሚባል የቤተሰብ ግሩፕ ውስጥ አንድ ግሩፕ ውስጥ ናቸው የሚገኙት። እና እነዚህ ሰብል ተዘርተው ከነበረ መልሰን ቃሪያ መዝራት ወይም መትከል የለብንም ማለት ነው። ምክንያቱም ሁሉም በአንድ ቤተሰብ ስር እንዳልኳችሁ ሶላናሼ የሚባል የፋሚሊ መጠሪያ ያላቸው ስለሆነም፣ ሁሉም ተመሳሳይ የሆነ በሽታና ተባይ ስለሚያስተናግዱ እነዚህን ሰብሎች ከነበሩ አምና ከነበሩ ቀጣይ የእነዚህን ሰብል አባላት ለመዝራት ወይም ለመትከል ከሶስት እስከ አራት ዓመት ልንቆይ ይገባል ማለት ነው። ሌላው አፈሩ ውሃ በአግባቡ የሚያፋስስ እንዲሆን ማድረግ፣ ምክንያቱም ቅድም እንደተገለጸው በአፈር ውስጥ የውሃ መብዛት ወይም መጥለቅለቅ በሽታውን ስለሚያባብሰው ሌላ አፈሩን የአፈሩ አሲዳማነት ባህሪ ካለው በኖራ ማከም እና የፒኤች ደረጃውን ከሰባት እስከ ሰባት ነጥብ አምስት በማድረስ በሽታውን መቀነስ ይቻላል ይላል። ሁለት ሊፍ ስፖርትስ ይባላል እንግዲህ ምንድነው የበሽታዎችን ስያሜ በዳይሬክት በቀጥታ በእንግሊዝኛ መጥቀሱ ነው የተሻለ ምክንያቱም ፋሚሊያር የሚሆነው በእንደዚ አይነት መንገድ ሲገለጽ ስለሆነ ማለት ነው ዋነኛ መገለጫዎቹ ይህ በሽታ በባክቴሪያ የሚመጣ በሽታ ሲሆን በቃሪያ ሰብል ላይ ከፍተኛ ጉዳት ከሚያስከትሉ በሽታዎች ውስጥ የሚመደብ ነው ይህ በሽታ በሚፈናጠር ውሃ ማለትም በዝናብ ሊሆን ይችላል፣ በመስኖ ሊሆን ይችላል። ለምሳሌ ስፕሪንክለር መስኖ የምንጠቀም ከሆነ ስፕላሽ የማድረግ ነገር አለ። በዛ አማካኝነት ሊል ይችላል። በተበከለ ዘር ሊስፋፋ ይችላል። በበሽታው በተያዘ ሰብል ንክኪ ሲኖር እንደዚሁ ሊስፋፋ ይችላል። በእርሻ መሳሪያ እና በሰራተኞች እጅ ንክኪ የሚባዛ ሲሆን በተለይ ሰብሉ እርጥበት ካለው ስርጭቱ ይባባሳል። ዋነኛ ምልክቶቹ በቅጠሉ ላይ ለአነስተኛ እና ክብ የሆኑ ቡናማ ነጠብጣቦች ይጀምርና በኋላ ጥቁር ቡናማ ቀለም መያዝ እያደገ እና እየሰፋ ይሄዳል፣ በመያዝ ማለት ነው። በተመሳሳይ ሁኔታ ግንዱና ቅጠሉን በሚሸከመው አካል ላይ ይታያል። ሆኖም ቅርጹ ግን ክብ ሳይሆን ኦቫል አይነት ቅርጽ ይኖረዋል። ምልክቱ ቃሪያው ላይ ይታያል። በዚህ ምክንያት ገበያ ላይ ተመራጭ እንዳይሆን ያደርገዋል። መከላከያ መንገዱን ስናይ ያው የተረጋገጠ ዘር መጠቀም የሚል ነው። ይሄ ምንድነው ከሚተላለፍባቸው መንገዱ አንዱ ዘር ስለሆነ ማለት ነው። ይህን ጥንቃቄ ማድረግ አለብን። ሌላው ያው የተረጋገጠ ዘር መጠቀም ብቻ ሳይሆን ይሄ ምንጩን እና ሰርቲፋይድ መሆኑን ነው። ኦፍኮርስ ሰርቲፋይድ ወይም የተረጋገጠ ዘር ከበሽታ ያለው ነፃ መሆኑን ያመላክት ይችላል። መስኖ የምንጠቀም ከሆነ ደግሞ የጠብታ መስኖ ቢሆን ይመረጣል። በተለይ ስፕሪንክለር የምንጠቀም ከሆነ ችግሩን ሊያባብስብን ይችላል። ይሄ በውሃ ስፕላሽ ሲሆን ሊያባዛ ወይም ሊያባዛው ስለሚችል ማለት ነው ሌላ አፈሩ በቂ እርጥበት እንዲኖረው ማድረግ ይኖርብናል። በተለይ ፍሩት ፎርሜሽን ወቅት ላይ ይሄ በጣም ይፈለጋል ማለት ነው። ሌላው በማሳ ዝግጅት ወይም በማልማት ሂደት ላይም ቢሆን ማሳችንን ጽዱ ማድረግ ይኖርብናል። በተለይ በበሽታው የተበከለ ሰብልን ሳያባዛ ማስወገድ ይኖርብናል። በአፈር ውስጥ የካልሺየም እጥረት ካለም በሽታው ሊባባስ ይችላል እና ስለሆነም በኖራ ማከም ወይም ካልሺየም ክሎራይድ መርጨት አንዱ መፍትሄ ሊሆን ይችላል። በመጨረሻም ኬሚካል መርጨት የግድ ከሆነ ኬሚካል የመጨረሻ አማራጭ ከሆነ ማንኮዚም በተቀመጠው መጠን እዛ ኮንቴነሩ ላይ ይቀመጣል። በሄክታር ምን ያህል መጠቀም እንዳለብን በዛ በተቀመጠው መጠን በመርጨት ችግሩን መከላከል ይቻላል ይላል። ሶስት አንትራክኖስ ይባላል። ሶስተኛ ይሄ ዋነኛ መገለጫዎቹ ይህ በሽታ በፈንገስ ስፖር የሚመጣ በሽታ ነው፣ ወይም የሚባዛ ማለት ነው ሲሆን በቃሪያ ሰብል ላይ ከ35 ከ65 ፐርሰንት የምርት ኪሳራ የሚያደርስ በሽታ ነው። ይህ በሽታ በዝናብ ፍንጣሪ፣ በመስኖ ውሃ፣ በንፋስ፣ በተበከለ ዘር፣ በሰብል ቅሪት፣ በአረም፣ በእርሻ መሳሪያ እና በሰራተኞች እጅ ንክኪ የሚባዛ ነው። ወበቅ ያለው ሙቀት እርጥበት አዘል አየር ሲኖር፣ ተደጋጋሚ ዝናብ ሲከሰት፣ ረዘም ላለ ጊዜ ሰብሉ እርጥበት ሲያዝል እና የሰብል ኢንፌክሽን በሽታውን ያባብሱታል። ዋነኛ ምልክቶቹን ስናይ መጀመሪያ ላይ በቃሪያው ላይ አነስ ባለመጠን እና ክብ ቅርጽ በመፍጠር ቁስለት ይፈጥራል። በሂደት ግን እየሰፋ ይሄዳል። በእጅ ሲነካ ምልክቱ የሚታይበት ቦታ ሲነካ ለስላሳና ጣትን የማስመጥ ወይም የማስገባት ሁኔታ ይታያል። ቁስለቱ በሂደት ቃሪያውን ሙሉ ለሙሉ ሊሸፍነው ይችላል። በይበልጥ ግን በምስሉ ላይ የሚታየው ምልክት የበለጠ ይገልጸዋል። በቃሪያው ቁስለት ላይ በሽታውን የሚያስ የሚያስፋፉ የፈንገስ ስፖሮች ይታያሉ አነስተኛ መደበኛ ያልሆነ ቅርጽ ያለው ከግራጫ እስከ ጠቆር ያለ ቡናማ ስፖት በቅጠሉና ግንዱ ላይ ሊታዩ ይችላሉ በበሽታው የተያዘ ሰብል ያለ ጊዜው የመድረስ ሁኔታ ይኖራል ፕሪማቹር የሚባል ነገር አለ ይህም በዚህ ምክንያት እንደገና የመራገፍ ባህሪም ይታይበታል ሳይደርስ ማለት ነው መከላከያ መንገዳቸውን መንገዱን ስናይ የተረጋገጠና ከበሽታ ነፃ የሆነ ዘር መጠቀም፣ መሬት በምናዘጋጅበት ወቅትም ሆነ ምርት ከሰበሰብን በኋላ ማሳችንን በአግባቡ ማጽራት ያስፈልጋል። የተመዘገቡ ፈንግሳይድ መጠቀም ካስፈለገ ደግሞ ኬሚካል መጠቀም ካስፈለገ ሬጂስተር የሆኑ ፈንግሳይድ ኬሚካሎችን መጠቀም ነው። እንደ ዳኮኒን የሚባል ኬሚካል አለ። ብራቮ የመሳሰሉት እነዚህ ለአንትራክኖስ የሚመከሩ ናቸው። አራተኛ ደረጃ ዳምፒንግ ኦፍ የሚባል ነው። ይሄ ከሌሎቹ በሽታዎች ለየት የሚያደርገው የችግኝ ስርን የማበስበስ ሂደት ስላለው ነው። ወይም ደግሞ የችግኝ ስር አበስበስ በሽታ ተብሎ በቅንፍ መተርጎም ይቻላል፣ መውሰድ ይቻላል፣ በዛ መንገድ ማለት ነው። ይህ በሽታ ከሌሎች ለየት የሚያደርገው እንዳልኳቸው የችግኝ በሽታ ወይም ችግኞችን የሚያጠቃ መሆኑ ነው። ዋነኛ መገለጫው በፈንገስ የሚተላለፍና አፈር ወለድ በሽታ ነው። ሁለት አይነት ነው። አንደኛው ፕሪ ኢመርጀንስ ዳምፒንግ ኦፍ ይባላል። ይሄ ችግኙ ተተክሎ እንዳይጸድቅ የሚያደርግ ሲሆን ሁለተኛው ደግሞ ፖስት ኢመርጀንስ ዳምፒንግ ኦፍ ይባላል። ይሄ ደግሞ ችግኙ ከጸደቀ በኋላ እድገት እንዳይኖረው ወይም እድገቱ የተገደበ እንዲሆን የሚያደርግ ነው። ዋነኛ ምልክቱ የችግኝ እድገት የተገደበ ሲሆን ስሩን ነቅለን ስናየው ስሩ የበሰበሰ ይሆናል። ችግኙ ከመጽደቁ ወይም ከመብቀሉ በፊት ወይም ከጸደቀ ወይም ከበቀለ በኋላ በስብሶ ይሞታል። የበሽታው መነሻ ከዘርና ከአፈር ነው። በተጨማሪም ዘር ተዘርቶ አለመብቀል እንዲሁም ደግሞ ከበቀለ በኋላ መጠውለግና በግንዱ የታችኛው ክፍል ላይ ውሃ የቋጠረ ቁስለት ምልክት ይታያል። ሌላ የችግኙ መቀጨጭና የስሩ መልክ ወደ ጥቁር ቡናማ ይቀየራል። እነዚህ ጊዜ ዋነኛ ምልክቶቹ ናቸው። መከላከያ መንገዱን ስናይ የተረጋገጠና ከበሽታ ነፃ የሆነ ዘር መጠቀም፣ ችግኝ የምናፈላበት መደባችንን ውሃ የሚያንጣፍፍ መሆን አለበት። የውሃ መጥለቅለቅ እንዳይኖር አድርገን ውሃ ልናጠጣ ይገባል። ተገቢ የሆኑ ፈንጊሳይድ መጠቀም፣ ለምሳሌ ዘሩን በአፕሮንስታር ጸረ ፈንገስ ኬሚካል በማሸት መዝራት። ይህም ካልሆነ ደግሞ በሽታው የሚከሰት ከሆነ በፍጥነት ጸረ ፈንገስ መርጨት ይመከራል። ለምሳሌ እንደ ሪዶሚል መጠቀም ይቻላል። እንግዲህ በይበልጥ ከአንድ እስከ ሶስት የተጠቀሱት በሽታዎች በሀገራችን በከፍተኛ ደረጃ የቃሪያን ወይም የበርበሬን ምርት የሚቀንሱ ወይም የሚያሳጡ ናቸው። ይህ ማለት እነዚህ ብቻ ናቸው ማለት ደግሞ አይደለም። ከላይ ከተጠቀሱት በመቀጠል እንደ ዳምፒንግ ኦፍ እንደተጠቀሰው ማለት ነው። ባክቴሪያል ሶፍት ሮት፣ ቫይራል ዲዚዝ፣ ባክቴሪያል ዊልት፣ ፓውደር ሚልድ እና እንደዚሁ ደግሞ ብሉስም ኢንድሮት የተባሉ በሽታዎች በቃሪያ ልማት ላይ ትልቅ ችግር የሚፈጥሩ ናቸው። ዛሬ እንግዲህ ስለ ቃሪያ በሽታ የተወሰነ ነገር ለማለት ነው የመጣሁት። በቀጣይ እንግዲህ እንደ ፈጣሪ ፍቃድ፣ ተባዮች ላይ ያለ መሰረት ያደረገ መረጃ ይዤ ለመምጣት እሞክራለሁ። እስከዛው ቸር እንሰንብት። ቻው።